የከበረና የተመሰገነ ይሁን። ውድ 19 ሚዲያ ተከታዮች ይህንን ቪዲዮ ሸር ስክራይብ እያደረጋችሁ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ሰኔ ሁለት ይህ ቀን ሰኔ ሁለት ቅዱሳን ሐዋርያት ጰራቅሊጦስን ከተቀበሉ በኋላ ተጨማሪ ቋንቋዎችን ከተሰጡና ብዙ የእግዚአብሔር ጸጋዎችን ከበዛላቸው በኋላ ወደ ስራ ከመሰማራታቸው በፊት የጾሙት ጾም ነው። ሁላችንም በዚህ ጾም ጾመን ፍሬ የምናገኝበት ይሆንልን። አምላክ እግዚአብሔር አይለየን። እንኳን እንኳን ለጾመ ሐዋርያት መጀመሪያና በዚች ዕለት ታስበው ለሚውሉ ቅዱሳን ቀን በሰላም አደረሳችሁ አደረሰን። የዕለቱን ስንክሳር እንደሚከተለው አሰማችኋለሁ። ሐሳብ አስተያየቶትንም ሐሳብ መስጫ ኮሜንቱ ላይ አስቀምጡልን። እናመሰግናለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሁለት በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኡልያኖስ የጥጦስ ልጅ አስባስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሠራ በወደደ ጊዜ እርሱ በቅዱስ ወንጌል ደንጊያ በደንጊያ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መሥራት በጀመረ ጊዜ ሦስት ጊዜ ፈረሰበት። አይሁድም እንዲህ አሉት የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖር ከዚህ ካላወጣሃቸውና ካላቃጠልካቸው በዚህ ቦታ ምኩራብ አይሰራም። በዚህም ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉት አዘዘ። ባፈለሱትም ጊዜ የመጥምቁ ቅዱስ ዮሐንስንና የነቢዩ ኤልሳአን ስጋቸውን አግኝተው በእሳት ሊያቃጥሉት ፈለጉ። ምዕመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሱም ሰምቶ እንዳያጠፋቸው በዚች ሀገር እንዳያስቀሩ ከለመኗቸው በኋላ የቅዱሳንን ስጋ ወሰዱ። የኡልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስንና ጎርጎሪዮስን ባሰራቸው ጊዜ እነርሱ በቅዱስ መርቆሪዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችን የከበረ ስሙን ሰድቧልና፣ ያን ጊዜ እግዚአብሔር ቅዱስ መርቆሪዎስን በአካል ነፍስ ላከው። ውልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስና የኤልሳዕን ሥጋ ግን እሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሠራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ አትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ስጋቸውን በውስጡ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሠራ። አባ ቴዎፍሎስም በተሾመ ጊዜ አባት ናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያንን ሠራ። ከእርሱ ጋርም ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳ ስጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ስጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምተይዛ አራት ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ስጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳ ስጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋር የክርስትና ጥምቀትን ተጠመቀች። የቅዱሳንም ስጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆችና ታምራት ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ የሊቀ ጳጳሳት አባ ቴዎፍሎስ ጋራ ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስንና ነቢዩ ኤልሳን ሲዞሩ አዩአቸው። በቀድሞ መልካቸው ያውቋቸዋልና የመጥምቁ ዮሐንስ መልክ ሁለመናው ጸጉር ሲሆን፣ ኤልሳም ቁመቱ ረጅም ራሱ በራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቃርስ በሰማትነት በሞተ ጊዜ ስጋውን ከቅዱሳን ዮሐንስና ኤልሳ ስጋ ጋር አደረጉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚችም እለት የቄሎስ የአቅጤስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን ። የተባረከ ጊዜ ይሁንላችሁ።